ሰላም አሌይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ ወይ? አለው አልሐምዱሊላህ ረብል ዓለሚን ዛሬ ለየት ያለ ዛሬ ተወዳጅ ምርጥ ኬክ አብረን እንሰራለን። ቸኮሌት ኬክ በቱት አብረን እንሰራለን ማለት ነው። የትም እንዳትሄዱ። ግብአቶቹን ግባቶቹን አብረን እንይ። እዚህ ጋር ቸኮሌት አዘጋጅተናል። ሶስት እንቁላል። ይሄኛው ቀሊል ለጅስም የዳይት ስኳር ነው። ስኳር አዘጋጅተናል። እንቀላቅለዋለን ከኖርማኑ ስኳር ጋር። እዚህ ጋር ስኳር አዘጋጅተናል። ኖርማ ስኳር፣ ዝብዳ አዘጋጅተናል። ፒኪን ፓውደር፣ ቨኒላ አዘጋጅተናል። እዚህ ጋር የኬክ ዱቄት አዘጋጅተናል። ይሄ መስፈሪያው ነው። አብረን እሺ፣ ቸኮሌታችንን እንደዚህ አቅልጠናል፣ እንደዚህ ከዛ ሩብ አንድ አራተኛ ስኳር እንጨምራለን። አይተን ነው ጣፋጩን። ምን ጨምራለን? ቤኪንግ ፓውደር ቫኒላ በኪዳኑ ሁለት እንጨምራለን። ሳንሞላ ማለት ነው። ያዘጋጀነውን ቸኮሌት እንጨምራለን። ና አንድ ሻይ ማንኪያ ነስ ጨምርሽ። ኬካችን ይኸውና እንደዚህ በስሎ ገልብጠነዋል። ምርጥ ነው። ሰብስክራይብ ላይ ኮሜንት፣ ሼር አድርጎ 25 ደቂቃ ነው። ረጅም ደቂቃ የማልወሰደብንም እንደዚህ እሚያምር ኬክ ሽታው ደስ ሲል ምናምን እና የሚያምር ኬክ እንደዚህ ጋግረናል። አሁን ደግሞ ከላይ በከላይ ወተት እናደርጋለን። እስኪ አብራችሁ እንደዚህ በስተ ነው። ከዛ ወተት እንደዚህ እንጨምርበታለን፣ አለበት አያችሁ። ጥጥት ነው የሚያደርገው። ከዛ ቀጣዩን ደግሞ አብረን እንሰራለን። እሺ አሁን ደግሞ ዛጋ ኬካችን ደርሷል። አሁን ደግሞ ቸኮሌት ከዙብዳ ጋር ከገበታ ቅቤ ጋራ ከክሬም ጋር እንደዚህ እናቀልጣለን ማለት ነው። ሰብስክራይብ ላይ፣ ኮመንት፣ ሼር አድርጉ አበረታቱን። እሺ ይሄው ያቀለጥነውን ቸኮሌት እንደዚህ ኬካችን ላይ እናፈሳለን። ሰብስክራይብ ላይ፣ ኮመንት፣ ሼር አድርጉ አበረታቱን። እዚህ ኬኩን ከበሰለ በኋላ ገልብጠ ነው እንደዚህ አዘጋጅተናል። የሚያምር የሚጣፍጥ ኬክ ነው። ሰብስክራይብ ላይክ፣ ኮመንት ሼር አድርጉ አበረታቱኝ። እሺ በጣም ነው መወዳችሁ። እንደዚህ ቱታችንን ከፍሬዘር አውጥተን እንደዚህ እሳት ላይ ሞቅ እናደርጋለን። ከዛ ቡኒ ስኳር ጨምረንበታል። ከዚያ በኋላ ቀረፋ ትንሽ እንጨምራለን። ትንሽዬ የቦቆሎ ዱቄት በጥጠን እንደዚህ ጨምረናል። በአረብኛ ነሻ። ከዛ ትንሽ ሞክሲል እናውቀዋለን። ቀለጥ ሲሉ ትንሽዬ የስትሮበሪ ቃና እና ትንሽ ሎሚ ጨምርንበት። እዛ ሰብስክራይብ ላይ ኮሜንት ሼር አድርጉ እሺ። ይኸውና ያቀለጥ ነው ስትሮበሪ እንትን ት እንደዚህ አድርገናል ከላይ ማለት ነው። ሰብስክራይብ፣ ላይክ፣ ኮመንት፣ ሼር አድርጉ አበረታቱ።